ገንዘብን ማፍቀር መውደድ ለገንዘብ መገዛት ሌላ ነገር ነው። ገንዘብ ደግሞ አገልግሎቱም ደግሞ ሌላ ነገር ነው። በዚህ ጊዜ ብዙዎቻችን ከጓደኞቻችን ጋር የተራራቅ ነው፣ በገንዘብ ምክንያት። በተለይ ደግሞ በገንዘብ ፈጣሪ አይፈትንም። የምትወዱት ሰው በምትወዱት ሰው በገንዘብ አትፈተም። በአዲስ ሲተኩት ጓደኛ አይነ ጀርባው ሲሰቴና ያመኑት የጀንበር ግባት የዶሮ ጩኸት ጓደኛ አይነ ባሮ ሽረው በአዲስ ሰላም፣ ጤና ይስጥልን። እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ውድ ነው የተከበራችሁ ቺፕስ ቲዩብ ተከታታዮች ወዳጆቻችን፣ ቤተሰቦቻችን እንደምን አላችሁ? ለጤንነታችሁ ለደህንነታችሁ እንዴት ናችሁ? እኛ አለን አለን እስካሁን ድረስ ያው አለን እንተነፍሳለን ይላል። እንዴት ናችሁ? ቆይታ እንዴት ነበር? እንግዲህ ከረጅም ጊዜ በኋላ ከረጅም መጥፋት በኋላ በአዲስ ቪዲዮ፣ በአዲስ ሀሳብ፣ በአዲስ ኤነርጂ ከች ብለናል ማለት ነው ቤተሰቦቻችን። አሁን ያለሁት በቡታጅራ ከተማ ነው። ዛሬ እንግዲህ የመጣሁበት ዋናው የቪዲዮ ሀሳብ ዛሬ መንገድ ላይ ከመንገድ ከምሰራበት ከስራ ቦታ ከወላይታ አካባቢ ሆነ ስለሆነ የምሰራው ከወላይታ በምመጣበት ሰዓት አንድ የህዝብ ትራንስፖርት ላይ ያጋጠመኝን አንድ ነገር ላጫወታችሁ። ለእናንተም ህይወት ሊጠቅማችሁ ስለሚችል ሀገር ውስጥም ከሀገር ውጭም የምትኖሩ ተከታታዮቻችን፣ እንግዲህ እኛ ለእናንተ ቁም ነገር ብቻ ስለሆነ የምናቀብላችሁ፣ ለእናንተ ለነፍስ የሚሆን ምግብ ስለሆነ የምንሰጣችሁ እንግዲህ ከልባችሁ ተከታትላችሁ ይህንን ሀሳብ የራሳችሁን ሀሳብ የራሳችሁን ሪፍሌክሽን የራሳችሁን ምልከታ ደግሞ እንድትሰጡን እንጠይቃችኋለን ማለት ነው። እንግዲህ ዛሬ በህዝብ ትራንስፖርት በምመጣበት ሰዓት የገጠመኝ ምንድነው? አንድ ካጠገቤ የተቀመጠ ከኔ ትንሽ በእድሜ የሚበልጥ ወጣት ጓደኛችን፣ ወንድማችን በጣም ተበሳጭቶ፣ በጣም ተናዶ ዝም ብሎ ሰዎች ካጠገባችሁ ሰው ሲኖር ማውራት ደስ ይላችኋል፣ አይደለ? እሱም እንዲሁ ደግሞ ካጠገቡ እኔ ስላለውኝ እናም ምሰማው ስለመሰለው የሆነ ማደምጠው ነገር ስለመሰለው የልቡን አጫወተኝ። እኔም እኔ ነኝ በርግጥ ነገር እየሆነ የጀመርኩለት ማለት ኬት እየመጣህ ነው፣ መንገድ እንዴት ነው? በሰላም ነው ወይ ወደዚህ የምትመጣው ወደዚህ የመጣኸው አልኩትኝ። አዎ በሰላም ነው የመጣሁትኝ። ያው ሰው ሰላም ይላል እንጂ በህመም ምክንያት ነው። ክርስቲያን ሆስፒታል የሚባል ያለ ላይ ተሰዶ ላይ ከክርስቲያን ሆስፒታል ነው መጣው እና እዛ ወንድሜ በአደጋ ምክንያት አጥንቱ ላይ ችግር ገጥሞት እዛ ነበርኩኝና እዛ ያለው ገንዘብ የተበደርኩት አንድ ወንድም፣ አንድ ወዳጅ፣ በጣም የቅርብ ወዳጅ ነበረኝ እና በጣም ቸግሮኝ፣ በጣም ተቸግሬ ገንዘብ ተበደርኩትኝ አለ እና ተበድሬው አሁን ወደዚህ ወደ መሄድበት ቦታ የሚሄደው ኖርማሊ ነገሮችን ለማስተካከል የሥራ ቦታዬን ለማስተካከል፣ እናም ደግሞ የሆነ አቅም ፈጥሬ ለመሄድ ነው። ወንድሜ ለማስታመም ነው እና እግሩ ላይ ብረት ምናምን ገብቶበታል የሚል ነገር ነገረኝ። እሺ። እና ምን ነው ለምን ደበረህ አልኩትኝ። አይ ወዳጄ ነው ጓደኛዬ ነው የረጅም ጊዜ ወዳጄ ነው፣ ግን ሊረዳኝ አልቻለም። ምንድን ያልተረዳሁት እስኪ ንገረኝ አለኝ። ምንድን ነው የገጠመ መሰለው? ገንዘብ አበድሮኛል ገንዘብ አበድሮኛል፣ ግን ደግሞ በዚህ ሰዓት ለሱ የምከፍልበት ሰዓት ላይ አይደለም። እሱም ደግሞ በጣም ቸግሮታል፣ ከኔ ያልተናነሰ ችግር ላይ ነው። እና እኔን ያልተረዳሁት እሱን ያልተረዳኝ፣ ምንድነው ማድረግ ያለብኝ? በዙሪያችን ያሉ ሰዎች በኔና በሱ ልክ ያን ያክል ነገር ለመበዳደርም የሚበቁ ሰዎች አይደሉም። እና ማን ነው ጥፋተኛ አለ። በወዳጅነት መሃል፣ በጓደኝነት መሃል መግባት፣ ጣልቃ መግባት ኃጢያት ነው። እኔ ጣልቃ የገባው ሳይሆን ሌሎች አማራጮችን ለመውሰድ አልሞከርክም ወይ ማለት፣ አንተ ስለመበደር እኔ እሱ ነው ያለኝ አንድ አበዳሪ እና በስራም በምንም በምንም ጉዳይ ከሱ ጋር ነው ምን እናወራዋለን። እና እኔ ምንድነው ከዚህ ጉዳይ የተማርኩትኝ ወዳጅ ብንሆንም ቤተሰብ ብንሆንም ይሄ ገንዘብ የሚባለው ነገር ንዋይ የሚባለው ነገር መጽሐፍም እንደሚለው ለሁለት ጌቶች ልትገዙ አትችሉም ይላል። እንግዲህ በስልምናው የምታውቁ ወዳጆቻችን አጋሩን ጌታ የተባለው ይሄ ገንዘብ ነው። አንድ ጌታ የተባለው ገንዘብ ነው፣ አንድም ደግሞ ፈጣሪ ነው እና ለሁለት ጌቶች ልትገዙ አትችሉም ማለት ሁለቱን ወንድማማቾች ሁለቱን ጓደኛማቾች እስካሁን ድረስ ለረጅም ጊዜ መተዋል እንደነገርኳችሁ አጣላቸው። ገንዘብ በጣም በጣም በጣም የኃጢአት ስር ነው ማለት ገንዘብን ማፍቀር መውደድ፣ ለገንዘብ መገዛት ሌላ ነገር ነው። ገንዘብ ደግሞ አገልግሎቱም ደግሞ ሌላ ነገር ነው። በዚህ ጊዜ ብዙዎቻችን ከጓደኞቻችን ጋር የተራራቅ ነው በገንዘብ ምክንያት። የሆነ ሰው ገንዘብ ፈልጎ፣ የሆነ ሰው ደግሞ የሆነ ነገር ፈልጎ ነው እና ገንዘብ እነዚህ ወዳጆች መሃል ላይ ሲገባ እነዚህ ሰዎች ደግሞ የራሳቸው የሆነ እርምጃ ለመውሰድ ይገደዳሉ። ይሄ የታወቀ ነገር ነው። ወይም አንደኛው ወይ ገንዘብን ካልሰጠኝ ወይ የሆነ ነገር ካላደረክ ምናምን ይለው ይችላል። አንደኛው ደግሞ የለኝም ምናምን ከፈለክ እንደዚህ እንደዚህ ብሎ ሊነጋገሩም ይችላል። ምናምን ልል ፈልጌ ነው። ሁላችንም በእንዲህ ዓይነት ነገር አንፈተን። በተለይ ደግሞ በገንዘብ ፈጣሪ አይፈትንን። የምትወዱት ሰው በምትወዱት ሰው በገንዘብ አትፈተኑ። ማለት እንዳልኳችሁ ገንዘብ የኃጢአት ሁሉ መሰረት የምናጠፋው ሁሉ ሰው ሰውን ቢገድል ሰውን ቢያጠፋ ለገንዘብ ብሎ ላሙን ጠፍ አድርጎ የሚሰራና ምንም ደግሞ አፈርም ሳይነከው ደግሞ እንዲቹ ደግሞ ከየት እንዳመጣው ሳይታወቅም የሚያድር የሚውልም አለ። እና ምንጩን ምንጩን እንለየውና በላባችን ከሆነ አገልግሎቱ ደግሞ ለአንተ ለኔ፣ ለሷ፣ ለሱ ምናምን ለሁላችንም ነው። እና መጠቀሚያ መገልገያ ለኛ ለመጣያችን ለመለያየታችን ምክንያት ሊሆን አይገባም። እንደምታውቁት በብዙ በብዙ በብዙ በብዙ ታሪክ ላይ ስናይም ገንዘብ በጣም የመጣያ የመጋጫ ምክንያት ነውና እነዚህ ይሄ ወንድሜ ቁጭ አድርጎ ሲያማክረኝ፣ እስኪ በቃ ፈጣሪ ይርዳ ማለት በቻልከው መጠን እንዳይቀየምህ እንዳያዝንብህ አድርገህ የምትችለውን ነገር አድርግለት አልኩት። እናንተስ ብትሆኑ ቤተሰቦቻችን ማለት እንግዲህ ሁሉም ሰው ወዳጅ ይኖረዋል፣ ጓደኛ ይኖረዋል። ጓደኛ ወዳጅ ዘመድ የሌለው ማንም የለም ማንም የለም። እና ወዳጆቻችሁ ጓደኞቻችሁ በእንዲህን አይነት ነገር ቤተሰብ ጓደኝነት ላይ በተለይ ደግሞ ብትፈተኑ ምን ታደርጋላችሁ? በተለይ ደግሞ በእንደዚህ አይነት አጣብቂኝ ሁኔታ ውስጥ ብትገቡ ምን ታደርጋላችሁ? እናንተን ሀሳብ ያሳፈልጋለሁኝ። ሀሳብ አስተያየታችሁን ስለምትሰጡኝ ከልብ ከልብ አድርጌ በጣም ከልብ አመሰግናለሁ። እስካሁን እስካሁን ስለተከታተላችሁ ሐሳባችንን ስላዳመጣችሁ ከልብ ከልብ እናመሰግናለን። የራሳችሁን ሐሳብ ደግሞ እንድታካፍሉን በፈጣሪ ስም እንጠይቃለን። በሌላ ቪዲዮ በሌላ ሐሳብ እስክንገናኝ ድረስ ሰላም ሁኑልኝ። ሰላም